ምክንያታቸው ትንሽ ነበረ፣ ግን ሶስተኛ አካል ሲያስገቡ እየሰፋ እየሰፋ እየሰፋ እየተጋቡ ለምን አንቺ እንደዚህ ለምን አንተ እንደዚህ ምናምን እየተባባሉ እያሰፉት መጡ እንጂ ችግሩ ይሄና ክል እንትን ጎልቶ የሚታይ ነገር አልነበረም። ምን ሰላም ሰላም ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገንን በጣም ደህና ነን። እናንተ እንዴት ናችሁ? ቆይታ ምናምን እንዴት ነበረ? እኛ ጋር በጣም አሪፍ ነው። ፋሚሊዎች ሰላም ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ቆይታችሁ ሁሉ መልካም፣ እኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ሰላማችሁ ብዝዝት ይበልልን። እኛ ምርጦች እንጋቻለን። የእኛ ምርጥ ቤተሰቦች ያለን ያው ሰሞኑ ትንሽ ጠፋጠፋ ብለናል። ያው ቪዲዮን ብዙ እየሰራን አይደለም ትንሽ ያው በአንዳንድ ኬዞች እየተመቸን ስላሉ ነው ነው እና ያው ዛሬ በአንድ ቪዲዮ ወደ እናንተ መተንላችኋል። እስቲ ስለ ቪዲዮ አንዳንድ ነገር ምንድን ነው፣ ሜሉ ጋር እንሄዳለን ማለት የምንሄደው ያው ከዚህ በፊት እሱም ገብቶ አያውቅም ሀብታሙ ማለት ነው። ሶ ስል ደግሞ ሌላ ማን ነው እንዳትሉ። እና ሀብታሙ ከሜሉ ጋር ተገናኝተው አያውቁም ማለት ተገናኝተው በቪዲዮ ማለት ነው። እና ያው በሱም ቪዲዮ በሷም ተገናኝተው ስለማያውቁ አሁን ቤቷ እንሄዳለን። በእሷ ቪዲዮ እንገናኛለን በእኛ ማለት ነው። አገናኛቸዋለሁ ሁለቱ እና እንደዛ ላቸዋለሁ የማገናኘት ስራ ነው አሁን ቆርጬ የተነሳሁት። ያው የባለፈውንም አይታቸዋል እንግዲህ የማታ ነው አዎ እና እርቁም ላይ ደስ ብሎኛል። እነ ጋሽዬ ከሚሉ ጋር ያለው ነገር በጣም ደስ ብሎኛል። ምርጥ ስራ ነው የተሰራው ብዬ ነው ማሰበው እስከዛሬ ራሱ ዘግይተናል የምር እና እንኳን ደስ አላችሁ። ለማንኛውም ቤተሰቦች ሁሉም ማለት ነው ምክንያቱም ደስ ብሎናል እኛ በምታረቃቸው የምር ነው ማወራውን እና ደስ ብሎኛል። አሁን ደግሞ ከእሷ ጋር ያለው ነገር እንትንላለ እና ምን ይመስላል። እኔ በጣም ደስ ይለኛል ወደ ቤቷ ምናምን ሄጅ ያላቅም እና ዛሬ ማዘር እሷ ጋ ይዛ እንድትሄድ ነው ወደ ቤቷ ጋብዛን አለች ሜላት ቤት የሚኖረውን ቆይታ ደግሞ አብራቸው የምታዩት ይሆናል። በዚህ አጋጣሚ ያው ስለ እርቁ እኔ አንዳንድ ነገር ልበልና በጣም ደስ ብሎኛል። ያው እስከዛሬ ራሱ እንዴት እንደቆየን አላቅም ብቻ በጣም እንት የሚል ነገር ነው፣ ግን ቆይተንም ቢሆን በጊዜ ሁኔታም ያው ነገሮች በመፈታታቸው በጣም ደስ ብሎናል። ያው እንኳን ደስ አላችሁ ማለት እፈልጋለሁ በዚህ አጋጣሚ እና ስለተታረቁ እኔም በጣም ደስ ብሎኛል። ያው ማዘርም እንዳለቻችሁ ነውና ዛሬ የመጣነው ሜሉ ጋር ለመሄድ ነው። እና ከዛ በኋላ የሚኖረን ቆይታ አብረን የምናሳያቸው ይሆናል። አብራችሁን ቆዩ። ሌላ መንገድ አለን ቤት ውስጥ ይመስለኛል ያው ከኛ ጋር እሱም ሰርቶ አያውቅም እና እሱንም በዛው ይዘንላችሁ እንመጣለን። ያው አብራችን ሁኑ። እንወዳቸዋለን። ያው እርግጥ እኔ ምንም የማውቀው ነገር የለም ትሄዳለህ ተብዬ ነው አንተጥልጥለውን ያመጡኝ ያው ቤት ማንግዳ ይኑር ማይኑር ጥራሽ ይኑር ማይኑር ምንም አቀው ነገር የለም። ያው እንሄዳለን ሜሉ ቤቷ ጋብዛለች እና ምን ያለችኝ ያው ማዘር እንደነገረችኝ ከሆነ ደሞ ቤት ሌላ መንግዳ አለ ያለችኝ ነውና ያው እንግዳው ማይሆናል ምን አቀው ነገር የለም። እንግዲህ አብረን ምናየው ይሆናል። እኔም ከናንተ እኩል ያው ሰርፕራይዝ ነኝ። ስንገባዛ አብረን ምናየው ሌላ ትልቅ እንግዳ ምናምን አትጠብቅ። እዚሁ ያለ ሰው ነው። ከአንተ ጋር አጠገብ ያለ ሰው ነው። ሌላ ሰው ምናምን ይመጣል ብለህ አታስብ። አጠገብ ያለ ሰው ነው። ያው ታገኘዋለን። ለማግኘት ማየት ይቀራል። ግን ያው አላውቀውም ለማለት ነው ፋሚሊዎች፣ ስላልተነገረኝ አላውቀውም። ያው እንግዲህ ስንገባ ደግሞ አብረ ምናየው ይሆናል። ብቻ ደስ የሚል ጊዜ እናሳልፋለን ብዬ አስባለሁ። በዚ አጋጣሚ ደግሞ እኔ ሜሉ ጋር በመሄዴ በጣም ነው ደስ ያለኝ። ከዚህ በፊት ብዙ ጊዜ እላት ነበረ ለምን እንደማንሄደው ምናምን እላት ነበረ በአንዳንድ ጉዳዮች ስላልተመቻቸልን አልሄድንም እና ዛሬ ደግሞ ያው ነገሮችን እንትን ስላልን ሜሉ ጋር ልንሄድ ነው ማለት ነው ፋሚሊዎች እና በጣም ደስ ብሎኛል ደስ ይላል ሰላም ለዚህ ቤት ሰላም ለሚመጣው እንዴት ናችሁ ምን እንዴ

እንደ አጋጣሚ ትንሹም አለ ወይ? በስማ ደስ እንዴታችሁ? ሁሉ ሰላም አላችሁ? ደህና ናችሁ? ተገኘሽ፣ እባክሽ ትልቅ እንግዳ ይዘሽብኝ። ሰው ልመጣ ነው አይባልም? ይባላል ይባላልሁ እንዴት ነው? ያው እንግዲህ ተዘጋጅቼ፣ ምን ችግር አለ? አንተ ችግር ሁሉ እና ሁሉ ሰላም፣ ሁሉ ሰላም ነው። እግዚአብሔር ይመስገን። ተጫወቱ እንግዲህ አብትሽ ሁሉ

ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያለችሁበት ሰላም እንውላችሁ ተስፋ እናደርጋለን። ዛሬ እንግዲህ ነገ እነ ሀብትሽ ቤት ከች ብለናል። ከች ብለን ሳናስበው

ከበድ ያለ ነው አይመስልም። ውጭ በቃ ነዚህ ነው የማገናኘት ስራ ነው ዋለው ወደ ነዋል። አይታችሁታል፣ ፋሚሊ አይታችሁታል ብዬ ተስፋ አድርጋለሁ። ለምን ሀብትሽን ቤት ተደርጎ ነበረ። በጣም ደስ ይበል ነበር። እግዚአብሔር ይመስገን ማያልፍ የሚመስሉ ነገሮች ነበሩ። ያን ሁሉ አልፎ ግን ፈጣሪ ረድተውን ይቅር ለመባባልም ጊዜ ሰጠን። እሱ ነው እግዚአብሔር ይመስገን። ይህንንም ምድል ያላገኘ ብዙ ሰው አለን። አንዳንዴ ከብዙ ሰው ጋር ተጣልተሽ፣ ተኮራርፈሽ ህይወትሽ የሚያልፍበት አጋጣሚ ይኖራል እና ሰው ማዝኖብሽ እግዚአብሔር ማዝኖብሽ ደግሞ ከሚሆን በቻልሽው አቅም ይቅርታ ምጠይቅ ብለናል። ቪዲዮም ላይ ትልቅነት ነው። ዝቅ ብለሽ ይቅርታ ስጠይቂ እግዚአብሔር በዛው ልክ ይመልስልሻል። እና እኔ ያሰብኩት ለፈጣሪ እንድታዘዝኩኝ ነው መሰለኝ ማለት ነው። እና ፈጣሪ የወደውን ስራ ነው የሰራሁት። ምንም ማለት አይደለም ዝቅ ማለት በተለይ ለእናትና ለአባት። እኛ ልጆች ብንገዳደልም ምንም ብንባባልም ልጆች ልጆች ነን። ግን ወላጅ ማለት በጣም የምር እኔ ሁሌ ይናገራለሁ ቪዲዮ ላይ ስለ እናትና ስለ አባት ማለት ነው። ብዙ ዋጋ ከፍለው ብዙ ነገር ሆነው በጣም ብዙ ዋጋ ከፍለው ከሰውነት ተራወጠው ምናምን ነው እዚህ ያደረሱና ለእነሱ በጣም ትልቅ ክብር ይገባቸዋል። ለዛ ነው ፋሚሊዎች በጣም ደስ ብሎኛል። ኮሜንቶቻቸውን እያየን ነበረ። እኔም ማታ ለማየት እየሞከርኩ ነበረ ያው በጣም ደስ የሚለው ያው ኮሜንቱ እነሱ የሚያበረታታ ነገር ነው እያሉ ነው ያሉት። እና ያው በመታረቃችሁ እኔም በጣም ደስ ብሎኛል። ያው እስከ ዛሬ ራሱ ለምን እንደቆየን ግራ ነው የገባን እኛም ብቻ ዋናው ነገር ይቅርታ መጠየቅ ነው እና ይቅርታ የትልልቆች መገለጫ ነው። በጣም ደስ የሚል ነገር ነው። ያው አንድ ሰው ማጥፋቱ ናም ነው ይቅርታ ከጠየቀ ያም ግለሰብ ደግሞ ይቅርታ ካረገ በጣም ደስ የሚል ነገር ነው። ፈጣሪ የሚወደው ነገር ነው እና ይቅር መባባል በዚህ አጋጣሚ እኔም በጣም ነው ደስ ያለኝ። ፋሚሊዎች እናንተም ከጎናችሁ ሆናችሁ በእናንተም በእኛ ደስታ ስለተደሰታችሁ እኛም በጣም ነው ደስ ያለን እና በጣም በጣም በጣም ደስ ብሎኛል ከምነግርሽ በላይ። እኔ የምር ገን ይሄ አልጠበቅኩም ነበር፣ እንደዚህ በአይ ኦዲንስ ምናልባት። አንዳንዴ ሁሉም የተሰማውን ይናገራል፣ ግን በቃ እንዲህ አይነት ኮሜንት ደግሞ አልጠበኩም ነበር አስተያየት። በጣም በቃ ደስ ብላችሁኛል ፋሚሊዎች እውነት ትጋርጊ አዎ አመሰግናቸዋለ እውነት፣ ከበሩልን በጣም ብዙ አስተዋይ ልጆች እንዳሉ ነው የተረዳሁት። በጣም ብዙ አስተዋይ ልጆች አሉ። አይመስለኝም ነበር ከዛ በፊት ለምን፣ ጥሩም ሰራሽ መጥፎም ሰራሽ የሚሳደቡ ልጆች ይበዙ ነበር ብዙ ጊዜ ካየሽ። በእርግጥ ስድቡም ለእኛ ያበረታናል እኮ እንድንሰራ ያደርገናል። ግን ደግሞ ጥሩም ነገር ሰርተሽ በዛው ልክ ስትሰደቢ አንዳንዴ ይደብርሻል። ለምን ሚዲያ ላይ ወጣው ምናምን ከእኛ አልፎ ተርፎ ፋሚሊ ሲሰደብ ምናምን እኛ በሰራነው ስራ በጣም ያስጠላል። ግን ደግሞ በዛው ልክ ደግሞ ብዙ አስተዋይ ልጆች እንዳሉ ተረዳሁኝ። ያየኋቸው በጣም እያመሰገንኳቸው ነበር። ትላንትና ገና ኮሚኒቲ እያየሁ ነበር። አላይም ነበር ቪዲዮ ፖስት አረጋለሁ ያውቃል እና እንድ ግን ትላንትና በቃ ብቻ ምን ልበልሽ፣ በጣም ደስ ብሎኛል ያለ ነበረ በጣም ነው ደስ ያለኝ፣ ምክንያቱም ቤተሰብ ቤተሰብ ነው። ምንም ይሁን ምንም አማችነት ደግሞ ከባድ ነው በጣም። እና አንዳንድ ሰዎች አሉ ማለት ብዙም ባይወክል አልፎ አልፎ አሉ። ምንድነው ያንን ነገር ለምን እንዴት ሆነ እንዴት ተፈጠረ ማለት በማይመለከታቸው ገብተው የሚናገሩ አሉ። እንዴት እንዲህ ሆኖ እንዲያደርጋችሁ እንዲህ ከበላችሁ ያ ነው በቃ። አሁን ያ ነገር አንዴ ሆኗል፣ ተስማምቷል ሁሉም ያለ ሁኔታ ምንም ይሁን ምንም ሰላም ወርዷል። በቃ ስለዚህ የምታወሩ ሰዎች ትንሽ ጋበብ ይኖራችሁ። ከአሁን በኋላ እርግጠኛ ነኝ የሚያወሩም አይመስለኝም። ምክንያቱም አንዴ በሩታ ጉዳይ፣ አንዴ ባብሬሽ፣ አንዴ ባንቺ ሆነ ብቻ ብዙ ነገር ነበር ጠውረት እና ያንን ነገር ተፈቷል። አሁን ይቀረል ያው ታውቃላችሁ እሱንም በቅርቡ እናስተካክላለን ብለን እናስባለን። ዋናውን ማለት ነው። ዋናው ሲስተካከል ነው ቅርንጫፉ ሚስተካከል እና ቅርንጫፉ ከተስተካከለ ደግሞ ያው ዋናው ሚስተካከላል ብለን እናስባለን። ከእግዚአብሔር ጋር እግዚአብሔርም ይረዳናል እና ትጨናነቁ ቤተሰቦች፣ ይህንን ነው የምለው። እንትን ላይ ካየ፣ ኮሚቴ ላይ ካያችሁ ትላንትለን ብያሉ ነበር። በዛው አብርሽና ሩጣ ይታረቃሉ። እኔ በጣም እርግጠኛ ነኝ። በጊዜ ሂደት የሚፈታ ነገር ይሆናል። ስለዚህ አሁን ያሉበትን ነገር ታይቶ ይጣላሉ ምናምን ማለት የማይታሰብ ነገር ነው። ሲጀምር እኔ አሁንም ማለት የምፈልገው ነገር በዚህ አጋጣሚ ምንድን ነው፣ በእነሱ መሀል እየገባችሁ የሆነ መጥፎ ነገር የምታወሩ ሰዎች ስለ አብሪሽ ይሆናል፣ ስለ ሩጣም ይሆናል፣ መጥፎ ነገር የምታወሩ ሰዎች ተዉ ነው የምለው። ለምን ነገ ላይ በሚስማሙበት ሰዓት የምታፍሩበት ነገ እናንተ ናችሁ እና የሆነ መጥፎ ነገር የምታወሩ ሰዎች ተው፣ በቃ አሁን ላይ ትንሽ አለመግባባት ተፈጥሯል። በዛ አለመግባባት አብረው ባይሆኑም በይሰዓት እሱም ከጎኗ ባይሆን እሷም አብረው ባትሆን በዚሁ ይቀጥላል ማለት አይደለም። በጊዜ ሁኔታ መፈታቱ ማይቀር ነገር ነው። በእርግጠኝነትም ነገራችሁ ደግሞ ፋሚሊዎች ይፈታል። ምንም ማይስተካከል ነገር የለም፣ ይፈታል እና በዚህ አጋጣሚ በእነሱ መሀል ገብታችሁ ነገሮችን ላይ ዳር ይቀራሉ ከዚህም በፊት እኮ ብዙ ነገር ያው ኦዲንስ የሚያውቃል ብዙ ነገር ተባብለው ብዙ ነገር አሳልፈው የተገናኙ ልጆች ናቸው። ስለዚህ ዛሬም እስከ ፍርድ ቤት ድረስ ሄደው እስከ ፍቺ ወረቀት እስከማምጣት ምናምን እኔ ምንም አይገርመኝም ባይዘው እንዲያውም ይገርምሻል፣ በቀደም ቪዲዮ ሲሰሩ እንደ እኛ ሳናቅነኝ እንደ ሲው ታረቁ እንዲ ብያለሁ። የምሬን ነው። አስተያየታቸው የመጀመሪያው የነበረውን እንትን እንደ ያው መጀመሪያ ታውቂያለሽ፣ ብዙ በፍቅር ይሄን ሐል እንት ነው የተገናኙ ምናምን እነዚህ ሰዎች እንደት ነው እያልኩኝ እኛ ደስ ነው ያለኝ በጣም ምክንያቱም ያ ነገር የሚቀጥል ቢሆን ጥሩ ነው። በእርግጥ ይቀጥላል ብለን እናስባለን። ምክንያቱም ዚና እሷ ከኛ ጋርም ስለሆነች መምጣቱም አይቀርም አይደል? እንዴ ይጠይቅ መምጣቱም አይቀርም እንዴ፣ ገንደሮ ልጁን ይይዛል። ራሱ እዚህ ነው፣ እዚህ ነው፣ ኮን ነው። ስለዚህ ያው ልጁ ሲመጣ የግድ ያጓጓዋል። ስለሚያጓጓ የግድ ሁሉ ነገር ይረሳል። ያለው ነገር ከጨረሰ አሁን እኮ ልክ ነው። ከስራ ደግሞ ያሁን ምን ነገር ቢመጣ አሁን ልጅ ተወለደ አልተወለደ በዙሪያ ያለ ሰው ደግሞ ካልቀነሰ ወይ ደግሞ አላል አመለካከታቸው በንጹህ አይምሮ ካልሆነ አሁን ቢሆን በቃው ነው። አሁን አብርሃም አሁን ቢሆን ያው ነው፣ ለው ነገር የለም። አዎ ምንድን ነው ችግራቸው? ልክ ነህ። ችግራቸው እነሱ አሁን ሰው ይሰማሉ። አንቺ ደግሞ ሰው ከሰማሽ ትዳርሽን በቃ እንደበተንሽ ቁጠሪ በቃ በመሀልሽ ሰው አስገባት የለብሽም በቃ። ባለትዳር ስትሆኚ ቁጭ ብለሽ ችግርሽን አውርተሽ ተነጋግረሽ ነው ሁለቱ መፍታት የሚችሉት። ከሁለቱ ውጭ ማንም ለምን ብትይ ነገሩ እየሰፋ ነው። ሜዶ አሁን ምክንያታቸው ትንሽ ነበረ፣ ግን ሶስተኛ አካል ሲያስገቡ እየሰፋ እየሰፋ እየሰፋ እየተጋቡ ለምን አንቺ እንደዚህ ለምን አንተ እንደዚህ ምናምን እየተባባሉ እያሰፉት መጡ እንጂ ችግሩ ይሄን አክል እንትን ጎልቶ የሚታይ ነገር አልነበረም በጊዜ ሂደት ነው። ስለዚህ አንቺ እንደዚህ ከዛ ልጅነትም አለ፣ ልጅነት አለ፣ እልህም አለ። እልህና ልጅነት አንድ ላይ ሆኖ እዚህ ድረስ ደረሰ እንጂ ያን ያክል እንትን የሚል አልነበረም። ያን ያክል እንትን የሚል ነገር አልነበረም ሲጀምር። ያው ከእናንተ በላይ ባላቅም ያው ግን በትዳር መሀል ሶስተኛ ሰው ማስገባት ጥሩ ነው ብዬ አላስብም። ምንም ችግር ይፈጠር ያው ቤት ሆነች በጠረጴዛ ዙሪያ ላይ ማውራት እንጂ ሶስተኛው ወገን ባስገባሽ ቁጥር ያ ሶስተኛው ወገን ሌላ ምክንያት ይዞ ነው የሚመጣው፣ ሌላ ጣጣ ይዞ ነው የሚመጣው። እና በትዳር መሀል ጣልቃ ሰው ባይገባ የተሻለ ነው ብዬ አስባለሁ። በዚህ አጋጣሚ ያው የገቡትም ሰዎች ደግሞ ምን አይነት እንትን ይዘው እየመጡ እንደሆነ እያየ ነው ነው በጣም ብዙ ክስተቶች እንትን እያሉ ነው በቃ የሆነ ማይጠበቅ ማይጠበቅ ነገሮችን እያደረጉ የሆነ ነገሩን በጣም እያሰፉት እየመጡ ነው እና በፊት የነበራቸውን ነገር ብታይ የሆነ ትንሽ ነገር ነው በቃ እያጋጫቸው የነበረው በዛ መሀል ሰው ባይገባ ነገሩ ተስተካክሎ ወደ መስማማት የሚመጡበት ታይም ነበረ እና በመሀል እንግዲህ ሶስተኛ ሰው ገባ አሁን ነገሩ እንደምታዩት በጣም ሰፍቶ በቀል ተያይዘዋል። አንቺ እንደዚህ በይ አንተ እንደዚህ በይ በትዳር መሀል ላይ ደግሞ የሆነ እል ጥሩ ነው ብዬ አላስብም። አንዳችን መሸነፍ አለብን። አንዳችን ካጠፋን ጥፋተኛ እንኳን ባንሆን የሆነ መሸነፍ ይኖርብናል። ለትዳራችን ስንል ይቅር መባባል ይኖርብናል። ስለዚህ የሆነ በትዳር መል ሰው አለማስገባት፣ የሆነ የሚፈጠሩትን ነገሮች ደግሞ በራስ በራስ ማውራት። በቃ ሁለታቸው የሆነ ችግር እንትን ካለባቸው አንቺ እንደዚህ ነው ያለብሽ ምናምን ተብሎ ሁለታቸው ተቻችለው ማውራት ነው እንጂ ያለባቸው ሰው ማስገባት አስፈላጊ አይደለም። በገባ ቁጥር ሌላ ጣጣ ይዘው ነው እና ያው በዚህ አጋጣሚ ይህችን መናገር ስለምፈልግ ነው ፋሚሊዎች የሀብትሽ፣ ንግግር እንትን እንድላረገኝ ያዩ ማስገባት የለብሽም። በቃ ቁጭ ብለሽ ችግርሽን ተነጋግርሽ መፍታት ነው። በጣም እንትን ካለ ደግሞ ነገሮቹ ማይፈቱ የሚመስልሽ ከሆነ ከአንቺ በሰላ ያለ ሰው በትዳር ዓለም ላይ ብዙ የቆየ የወለደ ምናምን አሁን እንዲህ ብታማክሪ ሸምገል ያለ ሰው ማለት ነው፣ ሽማግሌ ሰው ብዙ ጊዜ በአስታራቂነት ነው የሚታወቀው። ያው ሽማግሌ ሲባል ማለት ነው። ግን በእኛ ኩዮች ምናምን ካማከርሽ እኔ የምር እኔ ብዙ ባለትዳሮች አውቃለሁ፣ ፍቺው እንትንበዩ እንደዚህ አርጊው ጥሩ ምክር የሚመክር ያለ ለዛ ከነሱ ገለል ብለሽ፣ ውስጤ ምን ይላል ውስጥሽን ማዳመጥ ከዛ የውስጥሽን ፍላጎት እንትን ማለት ነው እንጂ ከላይ ስላለሽ ከላይ ምናምን አደለ። ማስተዋል አለብሽ። አሁን ተረግዟል፣ ሊወለድ ደርሷል። ልጅ እየጠበቅን ልጅ እየጠበቅን ተፋቱ፣ ተጋጩ፣ ተዋሉ ምናምን ሲባል በጣም ነው የሚደበረው። ለምን ቤተሰብ አንደኛ ፋሚሊ የሚሰደበነው በእነሱ የተነሳ እናት አባትም ይወቀሳሉ። ልጅ እየመጣ ልጅ ያላባትም ወይም ያለእናት ማደግ የለበትም የሁለቱንም ፍቅር እያየ የሁለቱንም እንክብካቤ እያየ ነው ማደግ ያለበት እንጂ ተለያይተው እንደዚህ ይሁን አልልም። እና ቤተሰብ እኔ የሚያልል የቻልኩበት ምክንያት ምንድን ነው ስልሽ አሁን ባለትዳር ስትሆኚ ያው ረጅም ሰ በጓደኝነት አብረሽ ታሳልፍ ያለሽ ባለትዳር ሆነሽ አግብተሽም ብዙ ነገር ታሳልፍ ያለሽ እና ከሁለታቸው በላይ ስለ አንቺ ሚያቅ የለም ባለትዳር ከሆንሽ ከዛ ሰው በላይ ከባልሽ በላይ ማንም ሊያንቅሽ አይችልም። ባል እኮ ገመናዬ ነው አይደል? ሚስትህ ገመናት ናት። ስለዚህ ሁለታችሁ የምትደባበቁት ነገር አይኖርም። ሁሉ ነገር ግልጽ ነው የሚሆነው። ስለዚህ ከሁለታቸው በላይ ማንም ሊተዋወቅ ስለማይችል መሀላቸው ላይ የሚፈጠረውን ክስተ ሁለታቸው መፍታት ይጀምራል። ሌላ ሶስተኛ ወገን ሲገባ ለምሳሌ ስለ ሩት ማያቅ ከሆነ ያ ሰው ወይ ደግሞ ስለ አብርሽ ማያቅ ከሆነ እዛ ጋር በአንድ በኩል ወይ አብርሃምን ወግኖ ሩታን ነው የሚናገረው፣ ወይ ደግሞ ሩትን ወግኖ አብርሃምን ይከራከረዋል። ግን ሁለታቸው ብቻ ቢሆን ሁሉ ነገራቸው ስለሚተዋወቅ በንግግር መፍታት ይቻላል። እና ሶስተኛ ወገን ሲገባ ደግሞ ያስታል። ከገባም ነገሮች ካልተስተካከሉ፣ ቅድም አንቺም እንዳልሽው በሰላ ያለ ሰዎች ሽማግሌ ብቻ እና አባት ሊሆን ይችላል እንጂ አሁን ኖርማል እንደኛ አይነት ሰው ይሆናል። በቃ ምንም ተፋቱ። እንዴት እንደዚህ ሆነሽ እንደዚህ ሲያደርጋል? እንዴት አይደለም ወደኮ አይደለም ማለት እያዩ ካሉት አንፃር ያስብላል። ልክ ነው እኮ ገና እኛም ብንሆን የምንለው ነገር ነው። ምክንያቱም የበዛ ነገር ሲገኝ ይሄ ነገር እንደዚህ ነው፣ በቃ አማራጭ መብቴ ብለው የሚያስቡት ያ ነው። ምክንያቱም አንደኛ እንድትጎዳ የማይፈልግ ሞዴንስ እዛም አንፃር ነው እና ሲበዛ ይሆን አንዳንዴ ማርም ይመራል ለከነው ግን በቃ ካልሆነ ተለያዩ። አዎ። ጌላ እኔ አሁን አንድ ጥያቄ ያለኝ አሁን አንዱን ወገን ለምሳሌ አብርሽ ላይ የተፈረደ ነው፣ አብርሽን ከአብሮት ካለው ሰው መነጠል አይቻልም ወይ የሚለውንስ እሱ እራሱን መክሮ ማምጣት አይቻልም ወይ? ለምን ዶ ታውቂያለሽ፣ አሁን ካየሽ አይምሮሽ ካለምን በስተቀር በልጅ አይሆንም። አይሆንም አይሆንም። ራሱ አምኖበት ተጸጽቶ ሲሆን ነው ደስ የሚለው። ነገም እዛ ላይ ነው የሚገኘው። በግፍፊት የገባበት ነገር ነገም እዛው ላይ መገኘቱ ስለማይቀር አይሆንም። ቢስማሙ ሁላ በሰው ግፊት እንትን ቢል የሆነ ነገ ላይ እንትን ይላል። ሲጀምር አንቺ ለምሳሌ በሱ አሁን እኛ እያልን ያለ ነው፣ በቃ አብሪሽ ላይ ነው ጥፋት ያለው ምናምን ነዋ እያልን ያለ ግን በዛ መሀል እኛውን ነገር ለማድረግ ብሞክር ምን አገባችሁ አይነት ነገርም ቢልሽ ምንም አታመጭም። ስለዚህ የሆነ ነገሮችን ወደ ውሳኔ መግባት ሳይሆን በቻልሽው አቅም ያው ለመናገር ትሞክሪያለሽ፣ ያ ሰው እንዲረዳ። ግን አልፈሽ የሆነ ነገሮችን ሌላ ነገር ለማድረግ ብትሞክሪ የሆነ ጸቡ ከዛ ሰውም ጋር ይሆናል፣ ከአብርሃምም ጋር ይሆናል እና ነገሮችን እንትን ከማለት ሆነ ማውራት ነው የሚሻለው እንጂ ውሳኔዎች ላይ ገብተሽ የሆነ ነገሮችን በጣም እንትን ባልሽ ቁጥር